ዜጎች ዓለም በቴክኖሎጂው የደረሰበት ደረጃ እንዲደርሱ በሀገር አቀፍ ደረጃ ስራዎች በመሰራት ላይ ስለመሆናቸው ይነሳል። የማዕከላዊ ኢትዮጵያ ክልል ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮም ከቴክኒክና ሙያ ትምህርት ስልጠና ቢሮ የፈጠራ ስራዎች ከቴክኒክና ሙያ ኮሌጆች ጋር ተሳስረው እንዲለሙና ና ወደ ኢኮኖሚ እንዲገቡ የሚያስችል የምክክር መድረክ በወራቤ ከተማ አካሂደዋል። እንደ ሀገር የተጀመረውን ዲጂታል ኢትዮጵያን እውን ማድረግ ተግባር አጠናክሮ በማስቀጠል ክልሉን የሳይንስና ቴክኖሎጂ ማዕከል የማድረግ ስራ እየተ የተሰራ ስለመሆኑ የማዕከላዊ ኢትዮጵያ ክልል ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ኃላፊ አቶ ሰላሙ አማዶ ገልጸዋል። ከዲጂታል ኢትዮጵያ ፕሮግራሞች አንጻር መጠቀም ስላለብን ብዙ ስራዎችን እየሰራን ነው። ይሄም እንደ አለምም እንደ ሀገርም በፈጠራና በዲጂታል ኢኮኖሚ ውስጥ ያላለፈ ኢኮኖሚ የዘላቂነትም የቀጣይነትም ጉዳይ ፈተና ውስጥ እየገባ እየመጣ እንደሆነ ተረተናል። ለዚህም እንደ ማዕከላዊ ኢትዮጵያ ክልል ክልላችንን የሳይንስ የቴክኖሎጂና የኢኖቬሽን ማዕከል ማድረግ አለብን የሚል ግብ ይዘን ከሚመለከታቸው ተቋማት ሁሉ ጋር እየተባበርን እየተቀናጀን እየሰራን ነው። የፈጠራ ባለቤቶች ሀሳባቸውን ወደ ተግባር በመለወጥ አልምተው ለገበያ እንዲቀርብ በቅንጅት መሰራቱ ጉልህ አስተዋጽኦ እንዳለው ኃላፊው አንስተዋል። ይህ ትስስር ለሁለቱም ወገኖች በዋናነት ለሁላችን የሚጠቅም ቢሆንም ለሁለቱም ወገኖች ለፈጠራ ባለቤቶችና ለቴክኒክ እና ሙያ ትምህርትና ስልጣና ኮሌጆች ፋይዳው የጎላ ነው። ለአብነትም ለፈጠራ ባለቤቶች ሀሳባቸውን በተግባር የመሞከር የማልማት እና ወደ ገበያ የማቅረብ እድል ይሰጣቸዋል። በሂደቱም የፈጠራ ባለቤቶች የስራ እድል ይፈጠርላቸዋል፣ ሀብት ሊያፈሩ እንዲችሉ ምቹ ሁኔታ ይፈጥራል። ለኮሌጆች የስልጠና ፕሮግራሞቻቸውን ከወቅታዊ ገበያ ሁኔታ ጋር እንዲቃኙና የቴክኖሎጂ ሽግግር ዓላማቸውን እንዲያሳኩ ያግዛቸዋል። የማህበረሰቡን ችግር ፈቺ የሆኑ በኢኮኖሚው ዘርፍ የሚከሰቱ ተግዳሮቶችን በመቋቋም ምርታማነትን የሚጨምሩ የፈጠራ ስራዎች በተለየ መንገድ መስራት ያስፈልጋል ያሉት የክልሉ ቴክኒክና ሙያ ትምህርት ስልጠና ቢሮ ኃላፊ አቶ አሰፋ ዶቼ ለዚህ ውጤታማነት ያሉ አቅሞችን አሟጦ መጠቀም ያስፈልጋልን ብለዋል። በተለይ የማህበረሰቡን ችግር ለመቀየር በኢኮኖሚ ውስጥ ያለውን ቻሌንጅ ለማረም እና ምርታማነትን ለማሳደግ የፈጠራ ስራዎችን በተለየ መንገድ መስራት በተለየ መንገድ አቅዶ ማብዛት፣ ማስፋት ያስፈልጋል ማለት ነው። ከዚህ አንጻር በእኛ ተቋም ደረጃ የተለያዩ ሪሶርሶች አሉ፣ አሰልጣኞች አሉ፣ የቴክኖሎጂ መሳሪያዎች አሉ፣ የተለያዩ ማሽነሪዎች አሉ። እነዚህ ማሽነሪዎች ወደ ተግባር መግባት አለባቸው፣ ወደ ስራ መግባት አለባቸው። በዚህ ሂደት ደግሞ የፈጠራ ስራዎችም ጭምር በዛ ማዕቀፍ የሚያልፉ ስለሆኑ እነሱ በዛ መንገድ እንዲሰሩ ማድረግ አለብን። በዚህ መንገድ ስራ እየሰራን ነው። ይህንን ደግሞ ይበልጡን ለማሳደግ ይበልጡን ወደ ውጤት ለመቀየር ይሄ ሁለቱም ተቋም እየተቀናጀ እየተቀራረበ ስራ መስራት ያለበት ስለሆነ በዚህ መንገድ ስራ እየሰራን ነው ማለት ነው። የክልሉ ህዝብ ተወካዮች ምክር ቤት የማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ግዛቸው ዋሌራ በበኩላቸው በክልሉ የፈጠራ ስራዎች ጎልተው መውጣታቸውን ያነሱ ሲሆን የማህበረሰቡን ለቴክኖሎጂ ቅርብ የማድረግ ስራ ተጠናክሮ እንዲቀጥል ጠይቀዋል። የፈጠራ ስራዎች ጎልተው እየወጡ ናቸው። ክልላችን እንኳን የቆዳ ስፋቱ አጭር ቢሆን፣ ነገር ግን አሁን ካለው ኮምፓራቲቭ አድቫንቴጅ አንጻር አብዛኛው እየሰለጠነ ለቴክኖሎጂ የቀረበ አጠቃላይ ከዓለም አቀፍና አገር አቀፍ ነባራዊ ሁኔታዎች ጋር ቶሎ ሊላመድ የሚችል ማህበረሰብ መኖሩን በደንብ ሳይታችኋል። በዚህ ደረጃም ያው በሰራን ልክ ተጠቃሚ እንሆናለን ማለት ነው። ከዛ ውጭ ግን አንተ ሊኮም የሰጠው ቢያንስ በአንድ መዋቅር አንድ የስታርተፕ አቅደም መስራት አንችልም ወይ ነው በዚህ ዓመት። በዛ ላይ የመጣችው መዋቅሮች ኮሚትሜንት እንደምትወስዱም ጭምር እምነቴ ነው በፈጠራ በዲጂታል ኢኖቬሽን እንዲሁም ፖሊሲዎችን በመቅረጽ የኢኖቬሽንና ቴክኖሎጂ ሚኒስቴር ምቹ ሁኔታዎችን የመፍጠር ስራ እየሰራ መሆኑን የገለጹት በሚኒስቴር መስሪያ ቤቱ የፈጠራና ባህል ዴስክ ኃላፊ አቶ ካሳሁን ኤልያስ እንደ ሀገር የዲጂታል ማህበረሰብ ለመፍጠር በትኩረት እየተሰራ ነው ብለዋል እንደ ሀገር ብዙ ስራዎች እየሰራ ነው በተለይ ፈጠራ ላይ ዲጂታላይዜሽን ላይ ፖሊሲን ከመቅረጽ ፖሊሲ ማለት የሳይንስ ቴክኖሎጂ ኢኖቬሽን ፖሊሲን ቀርጾ በሀገር ደረጃ ምቹ የሆነ አካባቢን የፈጠራ ስነ ምህዳርን እየፈጠረ ያለ ተቋም ነው። አገሪቱን ደግሞ የዲጂታል ማህበረሰብ ለመፍጠር ከፍተኛ ጥረት እያደረገ ስራዎችን ከተለያየ ተቋማት ጋር አብሮ በጋራ በቅንጅት እየሰራ የሚገኝ ተቋም ነው።